ሰላም ጤና ይስጥልን አርማ ተመልካቾቻችን፣ ሚያዝያ 2 2017 ዓ ም ዕለታዊ ዘገባዎችን እየመጥቻለሁ ዘገባዎችና መረጃዎችን ወደ እናንተ እያልኩ አብሮያቸውን ቆየው በልጥ ካሳ ነኝ። እናንተም አብራቸው እንድትቆዩ ነው በአክብሮት የምጋብዛችሁ። አብራችሁን ከቆያችሁ የተለያዩ መረጃዎች ይሰማላችሁ። በተለያዩ ቦታዎች አፍላ ውጊያዎችና አውደውጊያዎች ሲደረጉ ውለዋል። ከዚህ ጋር በተያያዘ የደረሱ መረጃዎች አሉ። በሻለቆቹ ላይ እንደዚህ የተራ ወታደሮች ጠመንጃ አንስተዋል፣ እርምጃ ወስደዋል። ይሄ እንዴት ነው የት ነው የሆነው የሚለውን ሰማላችሁ በተጨማሪ ወደ ምዕራብ ጎጃም እንደዚሁ እየተደረጉ ባሉ ውጊያዎች ወታደራዊ ተሽከርካሪዎችን ጨምሮ የደረሱ ከፍተኛ ሰብአዊ፣ ቁሳዊ ወታደራዊ ኪሳራዎች አሉ። እነዚህን ያካተቱ መረጃዎች ይዤ አለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው። እንደዚሁ ደግሞ ከአፍሪካ ቀንድ መረጃዎቻችን መካከል ኤርትራ ነው የተመለከተ እንደዚሁ አንድ መረጃ አለኝ። እሱን ትከታተላላችሁ። እንግዲህ ዛሬ የአማራ ማህበር ያወጣውን ሪፖርት አለ እሱንም አካትቻለው። በተለያዩ አካባቢዎች ያሉ መረጃዎችና በአማራ ክልል አዲስ የክልሉ የጸጥታ ኃይል አደረጃጀትን በተመለከተ የተሰጠ አቅጣጫ አለ። ከዚህ ጋር በተያያዘ ዝርዝር መረጃ ይዣለሁ፣ እሱም ወደ እናንተ የማድረሳችሁ ይሆናል። እንግዲህ በርካቶቻችሁ አስተያየቶችን ጥቆማዎችን ልካችሁልኛል፣ በእጅጉን የማመሰግነው እንግዲህ በይዘት ማሻሻል ጨምሮ በአቀራረብ በተለያዩ መንገዶች አስተያየቶችን አድርሳችኛል። በእጅጉ አመሰግናለሁ። ፍጥነት ቢጨመርበት ከጊዜ አንጻር የሚሉም በርካታ አስተያየቶች ተመልክቻለሁ። በመረጃ ጥራት እና ዝርዝር መረጃዎችን በማቅረብ በእጅጉ ከፍተኛ ምስጋና ያቀረባችኋላችሁ በእጅጉ አመሰግናለሁ። እኔም ወደ መረጃዎቹ ሲሄድ ሲፒጄ ያወጣውን ሪፖርት በተመለከተ አጭር መረጃ ላጋራችሁ። ዓለም አቀፉ የጋዜጠኞች መብት ተከራካሪ ድንበር የለሹ የጋዜጠኞች መብት ተከራካሪ ሲፒጄ በኢትዮጵያ የኢቢኤስ ጋዜጠኞች እንዲፈቱ ጠይቋል ባለፈው ሳምንት ታሰሩት የሲፒጄ ጋዜጠኞች ጋዜጠኞችን አስሮ የሽብር ክስ መምዘዝ ያልተመጣጠነ ድርጊት ነው አካሄድ ነው የፕሮግራሙ ገዳም ተቀባይነት የለውም ሲል ነው ሲፒጄ እያሳወቀው እንግዲህ ከኢቢኤስ ሰባት ጋዜጠኞች መታሰራቸውን ለማወቅ ተችሏል ታሪኩ ኃይሌ ነብዩ ጥዑመልሳን ህሊና ታረቀኝ ንጥር ደረጀ ሀብታሙ አለማየሁ፣ ግርማ ተፈራ እና ሄኖክ አባተ ጋዜጠኞች ታስረዋል። እነዚህ ጋዜጠኞች በአስቸኳይ እንዲፈቱ ዓለም አቀፉ የጋዜጠኞች መብት ተከራካሪ ድርጅት ሲፒጄ ጠይቋል። መቀመጫውን ናይሮቢ ያደረገው የድርጅቱ የአፍሪካ የምስራቅ አፍሪካ እና የደቡብ አፍሪካ ቀጠና ዳይሬክተር ሙቶኪ ሙሞ በአስቸኳይ ጋዜጠኞቹ ሊፈቱ ይገባል፣ ፕሮግራሙ የታገደውም ሊቀጥል ይገባል ሲሉ ነው የጠየቁት በዚህም የኢትዮጵያን ባለስልጣናት ለማግኘት በተለይ የፍትህ መስሪያ ቤት ኃላፊዎችን ለማግኘት የድርጅቱ ሙከራ እንዳደረገ እንዳልተሳካለት ለማወቅ ተችለዋል። ሲፒጄ እንግዲህ በ2024 ሪፖርቱ ኢትዮጵያን በተመለከተ በዓለም አቀፍ ጋዜጠኞችን በማሰር እንደዚሁ ከግንባር ቀደም ሀገራት ውስጥ አካቷታል። በድንበር ተሻጋሪ ጋዜጠኞች ተከራካሪ ድርጅት ሲፒጄ በአፍሪካ ጋዜጠኞችን በማሰር የኢትዮጵያ ስድስት ጋዜጠኞችን አሁን አስራ እያሰቃየች መሆኗን የአሁኖቹ ሳይጨምር እንግዲህ ቀደም ብሎ የሽብር ክስ የተመሰረተባቸው፣ ኤርትራ አስራ ሰባት ጋዜጠኞችን፣ ግብጽ አስራ ሰባት ጋዜጠኞችን፣ ካሜሩን አምስት ጋዜጠኞችን፣ ቱኒዚያ አምስት ጋዜጠኞችን፣ ናይጄሪያ አራት አልጀሪያ ሁለት ሩዋንዳ አምስት አንጎላ አንድ ቡሩንዲ አንድ ደቡብ አፍሪካ አንድ እንዲሁም ደግሞ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ አንድ ጋዜጠኛን በማሰር የአፍሪካ ደረጃቸውን ይዘዋል። በዓለም አቀፍ ደረጃም ቻይና፣ እስራኤል፣ ቱኒዚያ፣ አዘርባይጃን አንድ መቶ ጋዜጠኞችን በማሰር ቀዳሚዎቹ ሀገራት ናቸው። አፍሪካ፣ ማዳጋስካር፣ ጊኒ እና ሴኔጋልም እንደዚሁ አንዳንድ ጋዜጠኞችን ያሰሩ ናቸው። ጋዜጠኞችን በማሰር በመቶኛ ቻይና ሃምሳ ጋዜጠኞችን በአንድ ዓመት በማሰር አስራ አራት ፐርሰንቱን የዓለማችን የጋዜጠኞችን እስር ቀዳሚ መረጃ ትወስዳለች እስራኤል 43 ጋዜጠኞችን በማሰር እንደዚሁ 12% የሚሸፍነውን የዓለም ቁጥር ይዛለች። ማይናማር 35 ጋዜጠኞችን አስራ 10% የሚደርሰውን ይዛለች። ሩሲያ እንደዚሁ 30 ጋዜጠኞችን አስራለች። ኤርትራ 16 ጋዜጠኞችን 14% የዓለም ድርሻ ይዛለች። ሌሎች ሀገራትን በዚሁ ቅደም ተከተል ይዘዋል። እንግዲህ በ204 የታሰሩ ጋዜጠኞች በዓለም አቀፍ ደረጃ እና በተለያዩ ሀገራት ሕይወታቸው አስጊ ደረጃ ላይ መሆኑን ሲፒጅ እንደዚሁ ጨምሮ ገልጿል። በእጅጉ ሊመሰገን የሚገባው የመብት ተከራካሪ ነው። የኢቤስ ጋዜጠኞች እንግዲህ ባለፈው ከቀረበው የብርቱካን ጉዳይ ጋር በተያያዘ በፌዴራል ፖሊስ ታስረው የ14 ቀን ጊዜ ቀጠሮ ተጠይቆባቸዋል። ፌዴራል ፖሊስ የሽብር የጊዜ ቀጠሮ ነው እየጠየቀ የሚገኘው። እንግዲህ በሚቀጥለው ሳምንት ፍርድ ቤት ይቀርባሉ ተብሏል። ሌላው በተለይ ከእርዳታ ፈላጊዎች አንጻር ትናንትና የቀረበው ዘገባ ነበረ። የአሜሪካ የእርዳታ አቅራቢ ድርጅት የነፍስ አድን እርዳታን በማቋረጡ በዓለም በአስራ አንድ ሀገራት የከፋ ርሃብ እና ሞት እልቂት ሊደርስ ይችላል የሚለው ይህንን ሀሳቡን ዛሬ የአሜሪካ ድርጅት እንደዚሁ አሻሽሏል። ሀሳቡንም ለማቋረጥ ነው ለአቋርጦት የነበረው እርዳታ ለመቀጠል ነው እየወሰነው በዚህም እንግዲህ የዓለም ምግብ ፕሮግራም የአሜሪካ የሞት ፍርድ ፈረደች በሚል መግለጫ ካወጣ በኋላ እና ከአሜሪካ ባለስልጣናት ጋር ደብሊዩኤፍፒ ወርልድ ፍርድ ፕሮግራም ከተነጋገረ በኋላ ነው አሁን ይህንን ለመቀጠል የወሰኑት። እንግዲህ መልካም ነው። ኢትዮጵያን ጨምሮ በ11 የዓለም ሀገራት በበርካታ ሚሊዮን የሚቆጠሩ ሰዎች የአስቸኳይ የምግብ እርዳታ ያስፈልጋቸዋል። የነፍስ አድን እርዳታ ይቀጥላል ተብሏል። ይህ መልካም ዜና ነው የሚሆነው በተለይ እንደ ኢትዮጵያ አይነት በርካታ ወገኖች የዕለት ደራሽ ምግብ በሚጠይቁበት ሀገር። ሌላው የኦብነግ ኦጋዴን ብሔራዊ ነፃነት ግንባርን በተመለከተ አንድ ወጣ መረጃ ለጅጅጋ የሚገኘው የድርጅቱ ማዕከላዊ ኮሚቴ ስብሰባ አድርገዋል። ምርጫ ቦርድን ጠርተን ስብሰባ አድርገናል ብለዋል። ይህንን በተመለከተ ናይሮቢ የሚገኘው ሌላው የቡድን ዋንጃ ደግሞ ይህንን አጣጥሎታል። በማዕከላዊ ኮሚቴ ነን ብለው ጅጅጋ የተሰባሰቡት የብልጽግና አካላት ናቸው፣ የብልጽግና ሰዎች ናቸው። ይሄም አደረጃጀት እንግዲህና የምርጫ ቦርድ አካሄድ የ2018ቱን የአስመራ ስምምነት የጣሰ ነው። የጅጅጋው ጉባኤተኞች ደግሞ የድርጅቱን ሊቀመንበር እና ናይሮቢ የሚገኘውን አብዱራህማን ማሃዲን እንዳወረዱት እንደዚሁ አሳውቀዋል። አብዱራህማን ማሃዲ ግን እኔ አሁንም የኦጋዴን ብሔራዊ ነፃነት ግንባር ሊቀመንበር ነኝ ብሏል። የኢትዮጵያን መንግስት ለመጣል የትጥቅ ትግል እንደዚሁ አውጇል። የትጥቅ ትሪ አግርቧል። ኦነግና ከሌሎች የትጥቅ ትግል እያደረጉ ካሉ ድርጅቶች ጋር ለመነጋገር እና ከነሱ ጋር ለመዋጋትም እንደዚሁ ስምምነት ማድረጉን ነው መረጃዎች የሚያሳዩት። ሌላው መረጃችን የአማራ ክልልን የተመለከተ መረጃ ነው። እንግዲህ አማራ ክልል የልዩ ኃይል እና የፖሊስ አደረጃጀትን በተመለከተ ወታደራዊ አደረጃጀቱን እሱን ይዣለው። ከዛ በፊት የአማራ ማህበር ያወጣውን ሪፖርት አማራ ክልል በተመለከተ ላቅርብላችሁ። የአማራ ማህበር መቀመጫውን በአሜሪካ ያደረገው የአማራ ማህበር ዛሬ ባወጣው ልዩ የምርመራ ሪፖርት በአማራ ክልል በታወጀው ጦርነት ምክንያት በሚሊዮን የሚቆጠሩ ተማሪዎች ከትምህርት ገበታቸው ውጭ መሆናቸውን ገልጿል። ለዚህም በመግቢያው ሰፊ የሆነ በየጊዜው ወደ ጦርነትና አብይ አህመድ ጥቅ ለማስፈታት እንዲሁም ደግሞ የክልሉን አጠቃላይ ኃይል ለመቆጣጠር እንዴት እንደገቡና እንደዚህ አይነት ማህበራዊ ቀውስ እንደመጣ በስፋት አትቷል። እንግዲህ ዘገባው ከሀያ አምስት ገጾች በላይ የያዘ ሪፖርት ነው። ልታነቡት ትችላላችሁ። ቴሌግራም ላይም ትዊተር ላይም እንደዚሁ ፌስቡክ ላይ ማስቀምጫዋለው። ልትመለከቱ ትችላላችሁ። በአጭሩ ግን አሃዛዊ ቁጥሮችን በተመለከተ ከሪፖርቱ ላይ የተመለከትኳቸውን ጊዜ ለሌላችሁ ሰዎች በአጭሩ ላቅርብ። እንግዲህ በክልሉ በ11 ዞኖች ላይ በተሰራው የምርመራ ጥናት መሰረት ማዕከላዊ ጎንደር ከ860 በላይ ትምህርት ቤቶች የተዘጉበት ዞን በመሆን ቀዳሚ ሆኗል። በአማራ ክልል በተለያዩ አካባቢዎች እንግዲህ ትምህርት ቤቶች አብዛኞቹ መዘጋታቸውን በርካታ ተማሪዎች ከትምህርት ገበታ ውጭ መሆናቸውን ነው ሪፖርቱ የሚያሳየው። አሃዛዊ ቁጥሮችን ለማንሳት ያህል ሰሜን ሸዋ 843 ትምህርት ቤቶች የተዘጉ መሆናቸውን ገልጿል። በዚህም ከዚህ ውስጥ ደግሞ ተጨማሪ ይቅርታ፣ በሰሜን ሸዋ 843 ትምህርት ቤቶች ተዘጉ ሲሆን 178 ትምህርት ቤቶች ግን ተማሪዎችን እያስተናገዱ ነው። 102 ሺህ ተማሪዎች ትምህርት ገበታ ላይ ሲሆኑ፣ ግማሽ ሚሊዮን የሚሆኑ 484991 ተማሪዎች ከትምህርት ገበታ ውጭ ናቸው የሚገኙት። ሰሜን ወሎ 392 ትምህርት ቤቶች ተዘግተዋል። 818 ትምህርት ቤቶች ግን ትምህርት ይሰጣሉ። በዚህም 161 ሺህ ተማሪዎች ትምህርት ላይ ናቸው። 188 ሺህ ተማሪዎች ደግሞ ከትምህርት ገበታ ውጭ ናቸው። ደቡብ ወሎ ይቅርታ፣ ምስራቅ ጎጃም እንደዚሁ 882 ትምህርት ቤቶች ተዘግተዋል። 114 ትምህርት ቤቶች ተከፍተዋል። 52 ሺህ ተማሪዎች ትምህርት ገበታ ላይ ይገኛሉ። 640 ተማሪዎች ከትምህርት ገበታ ውጭ ናቸው። ምስራቅ ምዕራብ ጎጃም 560 ትምህርት ቤቶች ዝግ ናቸው። 40 ትምህርት ቤቶች ያስተምራሉ። 30 ሺህ ተማሪዎች ብቻ ናቸው ትምህርት ገበታ ላይ ያሉት። 350 ሺህ ተማሪዎች ከትምህርት ገበታ ውጭ ነው የሚገኙት። እንደዚሁ አዊ ዞን 378 ትምህርት ቤቶች እንደተዘጉ፣ 234 ትምህርት ቤቶች እንደዚሁ ትምህርት እየሰጡ ነው የሚገኙት 150 ሺህ ተማሪዎች ትምህርት ገበታ ላይ ሲገኙ ከ300ሺ በላይ ተማሪዎች ከትምህርት ገበታ ውጭ ነው የሚገኙት። ሰሜን ጎጃም አራት መቶ ሰባ ትምህርት ቤቶች ዝግ ናቸው። 33 ትምህርት ቤቶች ያስተምራሉ። 30ሺ ተማሪዎች ብቻ ናቸው በትምህርት ገበታ ላይ የሚገኙት። 350ሺ ተማሪዎች ከትምህርት ገበታ ውጭ ነው የሚገኙት። ባህር ዳር 13 ትምህርት ቤቶች የተዘጉ ሲሆን 87 ትምህርት ቤቶች ግን ትምህርት ያስተምራሉ። 75ሺ ተማሪዎች ትምህርት ላይ ሲሆኑ፣ 10ሺ ተማሪዎች ከትምህርት ገበታ ውጭ ናቸው። ባህር ዳር ከተማን ጨምሮ የደቡብ ጎንደር 639 ሺህ ይቅርታ፣ 639 ትምህርት ቤቶች ዝግ ናቸው። 485 ትምህርት ቤቶች እንደዚሁ ያስተምራሉ። 189 ሺህ ተማሪዎች ትምህርት ገበታ ላይ አሉ። ወደ 400 ሺህ የሚጠጉ ተማሪዎች ደግሞ ከትምህርት ገበታ ውጭ ናቸው ተብሏል። ማዕከላዊ ጎንደር 886 ተማሪዎች ትምህርት ቤቶች ዝግ ናቸው። 205 ትምህርት ቤቶች ያስተምራሉ። በዚህም 189ሽ ተማሪዎች ትምህርት ገበታ ላይ ይገኛሉ። 387ሽ ተማሪዎች ከትምህርት ገበታ ውጭ ናቸው ተብሏል። በምዕራብ ጎንደር 78 ትምህርት ቤቶች መዘጋታቸውን 78 ትምህርት ቤቶች መዘጋታቸውን፣ 180 የሚሆኑ ትምህርት ቤቶች የሚያስተምሩ መሆናቸው እና 138ሽ ተማሪዎች የተማሩ ሲሆን 80ሽ ተማሪዎች ደግሞ ከትምህርት ውጭ ናቸው ተብሏል። ሰሜን ጎንደር 110 ትምህርት ቤት ዝግ ናቸው። 380 ትምህርት ቤቶች ክፍት ናቸው። 171 ሺህ ተማሪዎች ትምህርት ላይ ናቸው። ከ113ሺህ በላይ ተማሪዎች ደግሞ ከትምህርት ገበታ ውጭ ናቸው። እንግዲህ ከዚህ ሪፖርት ላይ የደወሎ ሪፖርቱ ላይ ልትመለከቱት ትችላላችሁ። በዚህ ማስታወሻ አላመጣሁትም። በዚህም በአጠቃላይ ከ4.5 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጭ መሆናቸውን ነው ሪፖርቱ የሚያሳየው። በማጠቃለያም ሪፖርቱ እንግዲህ የተገደሉ መምህራንን ወታደራዊ ማዘዣ የሆኑ ትምህርት ቤቶችን በድሮን የወደሙ ትምህርት ቤቶችና ተቋማትን ጨምሮ ዝርዝር ሪፖርቶችን አቅርቧል። ማህበሩ በነገው ዕለት ለጋዜጠኞች በቪዲዮ ኮንፈረንስ ጋዜጣዊ መግለጫ እንደሚሰጥም ገልጿል። በአጠቃላይ ይህንን ሪፖርት እና በማጠቃለያው ላይ ለአፍሪካ ህብረት የሰብአዊ መብት ኮሚሽን፣ ለአፍሪካ ህብረት የሰላምና ደህንነት ካውንስል እንዲሁም ደግሞ ለዲፕሎማቲክ ማህበረሰቡ ሪፖርቱ የመሆን አለበት ያለውን ማመላከቻ አቅርቧል። ለተባበሩ መንግስታት ድርጅት ገለልተኛ ምርመራ እንዲደረግ ልዩ የልዑክ ቡድን እንዲዋቀርና በአማራ ክልልና በኢትዮጵያ ያለውን ሁኔታ እንዲመረምር እንዲሁም ደግሞ ተጠያቂነት እንዲመጣና የሚጠየቁ አካላት እንዲጠየቁም ብሏል። አሜሪካ ለዓለም አቀፉ ሰብአዊ መብት ግሎባል ዩማን ራይትስ ድርጅቶች ተጽፏል። በግልባጭ ሪፖርቱን እንግዲህ ትመለከቱት ትችላላችሁ። በእጅጉ የሚያሳዝን ነው። እንግዲህ በገለልተኛ አካላት ተጣርቶ የወጣው ሪፖርት ነው። የመምህራን ስምም የተገደሉበት ቦታ ጊዜም በተመለከተም ሪፖርቱ ላይ ተካቷል። አጠቃላይ እንግዲህ ትምህርት በአማራ ክልል ያለበት ሁኔታ በተመለከተ በማህበራቶች በኩል ተጠንቶ የወጣ ሪፖርት ነው። እንግዲህ ማህበሩ በተለያየ ጊዜ ከስቴት ዲፓርትመንት ጋር እንደዚሁ በጋራ የሚሰሯቸው ሪፖርቶች በማውጣት በመለዋወጥም የክልሉን አጠቃላይና የአማራ ህዝብ ወቅታዊ ፖለቲካዊና ኢኮኖሚ ሁኔታንም በተመለከተ ማብራሪያ ይሰጣሉ። ይህን ሪፖርት እንግዲህ ተመልክተው ለዚህ ጦርነት እንደዚሁ መፍትሄ ያመጣሉ ተብሎ ይጠበቃል። እስ አብረን የምናየው ነው የሚሆነው። ወደ ግንባር መረጃዎች ሄዳለሁኝ። ወደ ግንባር መረጃዎች ስንሄድ በአማራ ክልል አዲስ ወታደራዊ አደረጃጀት እንዲሰራ የክልሉ የጸጥታ ኃይል በአዲስ እንዲዋቀር መመሪያ ተላልፏል ተብሏል። የክልሉ ፖሊስ ኮሚሽን ከሰላምና ደህንነት እንዲወጣ ተብሏል። እስካሁን በሰላምና ደህንነት በሚባለው ስር ነበር ፖሊስ ኮሚሽን። አሁን ፖሊስ ኮሚሽኑ ራሱን ችሎ እንዲወጣ፣ አድማ ብተና በክልሉ በራሱ በመምሪያ ደረጃ እንዲዋቀር ብርጌድ ክፍለ ጦር ተብሎ በሙሉ ጊዜ የግንባር ተዋጊ እንደሆነና አድማ ብተናው እንዲሁ ደግሞ የካምፕ ወታደራዊ አገልግሎትን እንዲሁ ተግባራዊ እንዲያደርግ ትዕዛዝ ተሰጥቷል ነው የተባለው። የሽምቅና የአድማ ብተና በሚል በማዕከል ደረጃ እንደዚሁ በሁለት ተዋቅሮ ሊመራ እንደሆነ እንዲሁም ደግሞ ሚሊሻ በልዩ ኃይል ወታደራዊ አዛዦች እንዲሁም ደግሞ በመከላከያ ወታደራዊ መኮንኖች ልምድ ባላቸው ሰዎች ሚሊሻ ኃይሉ እንዲመራ እና ከባህላው የሚሊሻ አደረጃጀት እንዲወጣ እና ይሄ በሶስት ወር እንዲተገበር አደረጃጀቱም እንዲጠናቀቅ የሚል አቅጣጫ ተሰጥቷል ብለዋል የመረጃ ምንጮቹ። እንግዲህ ይህንን በተመለከተ በዚህ አደረጃጀት እንግዲህ ክልሉን በአስቸኳይ የክልሉ ጸጥ ኃይል ይረከብ የሚል የእነ ጄኔራል አባው ትእዛዝ መምጣቱን ተከትሎ በዚህ መንገድ አደረጃጀቱ ተግባራዊ እንዲሆን ተብሏል ነው የሚሉት በእንግዲህ አሁን የስልጠና ጨርሶ የወጡን አድማ ብተናን ጨምሮ ነባር አድማ ብተና በአንድ ላይ እንግዲህ በብዙ ሺህ ክፍለ ጦርና ሻለቃ ሻለቃ ደረጃጀቶች እየተካተቱ ነው ያሉት። እንግዲህ ጦርነቱን መከላከያ ግዳጁን ጨርሶ ሊወጣ ስለሆነ የመከላከያ ወደ ካምፕ ሳይገባ ይህንን ስራ ሰርታችሁ በሦስት ጦር አስረክቡ ተብለው አቅጣጫ ተሰጥቷቸዋል። በርካታ የብልጽግና ባለስልጣናት ግን መከላከያ ከወጣ በዚህ ኃይል ፋኖን አንመከተም የሚል ከፍተኛ ጫና ውስጥ ገብተዋል ነው እየተባለው። ይህ እንግዲህ በሶስት ወር ውስጥ የክልሉን የጸጥታ አወቃቀር እንደገና አዋቅሩ በሚል ነው አሁን ስለጨነቃቸው ነው የሚሉት የመረጃ ምንጮቹ ተበትኖ የነበረውን የአድማ ብተናም እንደዚሁ በዛው አደረጃጀት በክፍለ ጦር በሻለቃ በብርጌድ ለማደራጀት እና በመምሪያ ደረጃ ለማዋቀር እንቅስቃሴ እያደረጉ ነው የሚሉት ይህ እንግዲህ ትላንት ወደ አንድ የጎንደር ዩኒቨርሲቲ የመምህር በማናገር አዲስ ስታንዳርድ የሰራው ዘገባ ነበር ኃይል በመለዋወጥ መከላከያው ጋር ፋኖ ውጊ ያደርግ ነበር አሁን ደግሞ በራሱ በክልሉ ጸጥታ ኃይል የሰው ኃይሉን በመቀየር ውጊያውን በአድማ ብተና በመቀየር የሚመጣ ለውጥ የለም በሚል ነበር አስተያየት የሰጡት። እውነት ነው። ስለዚህ ይህንን ከመቀየር ይልቅ ፖለቲካዊ መፍትሔውን ማምጣት የተሻለ ነው የሚሆነው። ወደ ግንባር መረጃዎች ስንሄድ ወደ ምስራቅ ጎጃ የሚመስለን መረጃ ላስቀድም። ምስራቅ ጎጃም ስናን ወረዳ ሮ ገበያ ከተማ ጠዋት ጀምሮ ከፍተኛ ውጊያ ተደርጓል። በዚህም እንግዲህ የወረዳው የብልጽግና ወታደራዊና የሲቪል ባለስልጣናት ጉዳት ደርሶባቸዋል የፀጥታና የሲቪል ባለስልጣናት በነበረው ውጊያ ሶስት የወረዳው የብልጽግና ባለስልጣናት ቆስለኛ ሆነዋል ከነዚህ ውስጥ የወረዳው ሰላምና ደን ኃላፊ የወረዳው ብልጽግና ጽፈት ቤት ኃላፊ ይገኙበታል ነው የተባለው ሾፌሮቻቸውና አጃቢዎቻቸው በነበረው ውጊያ ሞትና ቆስለኛ ሆነዋል ተብሏል ከዚሁ አካባቢ በነበረው ውጊያ ሶስት ወታደራዊ ተሽከርካሪዎችም እንደዚሁ ጉዳት ደርሶባቸዋል አርባ የሚሆኑ የመንግስት ወታደሮች ሞትና ቆስለኛ ሆነዋል እንዲሁም ሶስት የነፍስ ወከፍ መሳሪያዎችም እንደዚሁ በፋኖች ገብተዋል ተብሏል። በተጨማሪ ከስናን ወረዳ በተጨማሪ እንደዚሁ የደፈጣ ጥቃትም ተጥሏል። ከደብረ ማርቆስ ወደ ስናን እንቅስቃሴ ላይ የነበረ ወታደራዊ ተሽካሪ ላይ የደመን ተብሎ በሚጠራ መገንጠያ ቦታ ላይ በተፈጸመ የደፈጣ ጥቃት በወታደሮች ተሽካሪ ላይ ጉዳት ደርሷል ተብሏል። ከደብረ ማርቆስ ለተጨማሪ ወታደራዊ ይገዛ ወታደሮችን ጭኖ ሲሄድ ነበረ ወታደራዊ ኦራል ላይ ነው ጉዳት እየደረሰው ተብሏል። እንግዲህ ምስራቅ ጎጃም ያለው ነው የአማራ ፋኖ በጎጃም ዛሬ እንግዲህ በሶስተኛ ሳምንት ሁለተኛ ቀን ውሎ የዘመቻ አንድነት ሪፖርቱ ላይ ሪፖርቱን እያካተው እንደሆነም እንደዚሁ ለማወቅ ተችሏል። ዝርዝር ሪፖርቶችን እዛም ትመለከቱ ትችላላችሁ። ሌላው መረጃችን ወደ በለሳ የሚወስደን ነው። በለሳ እንደዚሁ ከፍተኛ ውጊያ ሲደረግ ነው የዋለው በለሳ በማዕከላዊ ጎንደር ባጃ ባጃ ተብሎ በሚጠራ ቦታ በተደረገ ከባድ ውጊያ ከፍተኛ ወታደራዊ ቁሳዊ ጉዳት ደርሷል። ከጎንደር፣ ከአዲስ ዘመን፣ ከጉኋላ፣ ከአርባያ ከአራት አቅጣጫ የመጣ የመንግስት ኃይል ነው በዚህ አካባቢ ውጊያ ሲያደርግ ዋለው። በርካታ የእግረኛና የመካናይዝድ ኃይል እንደገባ የመረጃ ምንጮቹ ገልጸዋል። በዚህ ውጊያ እንግዲህ ከፍተኛ ጉዳት ደርሷል። የደረሰው ጉዳት በአሃዛዊ መረጃዎች አልታወቀም። በዚህ አካባቢ ከነበሩት ውጊያዎች ግን ለየት ያለው ክስተት ይላሉ የመረጃ ምንጮቹ አንድ ወታደር የሻለቃ አዛዡ እና አጃቢዎቹ እንዲሁም ደግሞ ተጨማሪ 15 ወታደሮች ላይ እርምጃ ወስዷል። ይሄ ወታደር የራሱን ጥይት ጠጥቶ ራሱን አልፏል ነው ያሉት የመረጃ ምንጮቹ። ይሄ ወታደር ህዝብ ለምን ይሰቃያል? ሰላማዊ ህዝብ ለምን ይጨፈጨፋል? የሚል ጥያቄ ማቅረቡን ተከትሎ የሻለቃ አዛዡ፣ የቅርብ አለቃው ማለት ነው። የተሰጠው ምላሽ ግን ይዛችሁ አቆዩት፣ ይሄ ከሌባ ጋር ከጽንፈኛ ጋር የሚተባበር ነው የሚል ትእዛዝ ሰጡ። ይህን የሰማው ወታደር ትጥቅ ከመፍታቱ በፊት እንግዲህ በሻለቃ አዛዡ እና በአጃቢዎቹ እንዲሁም ደግሞ ሌሎች ከባ ውስጥ አስገብቶ ነበሩ አስራ አምስት ወታደሮች ላይ ጥቃት ፈጸመ፣ እርምጃ ወሰደ። በመጨረሻም ራሱን ጥይት ጠጡ ራሱ ወድቋል ነው ያሉት። እንግዲህ በወታደር ውስጥ ያለውን ሁኔታ በመቃወም ወታደሮች እየወሰዷቸው ያሉት እርምጃዎች ውስጥ አንዱ ነው። ባለፈው ሽንፋ በመሰብሰቢያ አዳራሽ በተጣለ ቦምብ በርካታ ወታደራዊ አመራሮች እና የሲቪል አመራሮች ሞትና ቁስለኛ መሆናቸው ይታወቃል። እንዲሁም ከስምሪት ቀጠናዎቻቸው ደግሞ በርካታ ወታደሮች እየወጡ እየሄዱ መሆኑን ይታወቃል። ወደ ቋራ ስንሄድ ቋራ አባይዳር ቀበሌ ቀዝቃዚት አባይዳር እና ቀዝቃዚት ቀበሌዎች በርካታ ትራክተሮች፣ ሞተር ብስክሌቶች ተቃጥለዋል ተብሏል። መኖሪያ መንደሮችም እንደዚሁ በከባድ መሳሪያ እየተደበደቡ እየተቃጠሉ ነው የሚገኙት። በዙ 23 እንግዲህ ዛሬ ብቻ ከ16 በላይ መኖሪያ ቤቶች ተቃጥለዋል። ፋኖን አጓጉዛቸዋል በሚል አራት የትራክተር ሹፌሮች እንደዚሁ በመንግስት ወታደሮች ተይዘው ተወስደዋል። አሁንም በአካባቢው ውጊያ እንደቀጠለ ነው ተብሏል። ለአምስተኛ ቀን የቀጠለው ውጊያ ነው። ወደ ምዕራብ ጎጃም ሰከላ ስንሄድ ሰከላ ቀጠና አሁን ከሰዓት በኋላ ከፍተኛ ውጥረት አለ። አሽፋ፣ እንዲሁም ደግሞ አጉት እና ካስማ ድንጋይ ተብለው በሚጠሩት አካባቢዎች ከፍተኛ ውጥረት አለ ነው የተባለው በተለይ ከቲልሊና ከሰከላ ሻባይ ወደ አሽፋ የተንቀሳቀሰ የመንግስት ኃይል መኖሩን ተከትሎ ከሁለት አቅጣጫዎች ከፍተኛ ውጥረት አለ ነው። ምናልባት ውጊያ ሊቀሰቀስ ይችላል። አሽፋ በተባለችው ቦታ በነገራችን ላይ በተደጋጋሚ በተደረገ ውጊያ ወታደራዊ ኮሎኔሎች የተማረኩበት እንዲሁም ደግሞ በርካታ የነፍስ ወከፍና የቡድ መሳሪያዎች ለበፋኖ የገቡበት እና በርካታ ወታደሮች ሙትና ቁስለኛ የሆኑበት ቦታ ነው። ዛሬም በዚህ ቦታ ነው ከፍተኛው ውጥረት ያለው። ለሰዓት የያዝኳቸው መረጃዎች እነዚህን። ለመስፈስ ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ ተንግሥ